ሰላም ሰላም፣ ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ እስኪ እኛ ዩቱበሮች እንዴት እና ምን መስራት እንዳለብን ብዙዎቻችን አልገባንም ማለት ነው። ማንኛውንም ስራ እስከ ጥግ መስራት እንችላለን፣ ግን መዓላ ለምን ያስፈልጋል? ወይ ደግሞ በጣም በቃ ለማሳመን እመቤቴን ማርያምን ወላ ካላላችሁ የማትታመኑ የሚመስላችሁ ሰዎች ውሸታሞች አላችሁ እና ስለ ማን ልናገር መጣሁ? ስለ ውብዬና ናሂ እንዲሁም ደግሞ ፍሬና ዳጊ። ፍሬ ባይዘዌ በጣም የምወዳት የማከብራት ጥሩ ሴት ነች፣ ግን ዛሬ በነናሂ ጠበቃ ሆና በሰራችሁ ቪዲዮ በቃ እየማለች ምናምን ስለምናምናት እና ስለምንወዳት ለማሳመን ያደርገችው ጥረት በጣም ስላናደደኝ ነውና እስከ መጨረሻ ድረስ አብራችሁኝ ሆኖ። ለማንኛውም ፀጉሬን ምናምን አት አራስ ቤት ስለሆንኩ ነው። ማስመሰል ስለማልፈልግ ነው። ባጭሩ በቃ ራሴን ሆኜ ነው መገኘት የምፈልገው። እና ጋይስ፣ በመጀመሪያ ደረጃ በጣም ብዙ ፕራንኮች አሉ። በጣም ብዙ ድራማዎችን ሰርተናል። እኔም በአቅሜ እኔም በአቅሜ ሰርቻለሁ ማለት ነው። እና ወደ ኋላ ዞር ብላችሁ ስታዩ አብርሽና ሩታ በሰሩት ሙሰልሰል ረዥም በቃ እዚህ ጋ ሌላው ሲያበቃ ሌላ፣ ሌላ ሲያበቃ ሌላ። ምክንያቱም ድራማ መሆኑን ማወቅ ያለባችሁ በመጀመሪያ ደረጃ የመጀመሪያው ድርሰት፣ የመጀመሪያው ቪዲዮ ክፍል አንድ በአብርሽ ቢለቀቅ ክፍል ሁለት ሩታ ጋር ክፍል ሶስት ዳኒ ጋር ክፍል ሶስት እንደዛ እየተባለ እየተባለ በጣም ብዙ ዩቱበሮችን ነው እነ አብርሽና ሩታ በስራቸው የያዙት። ልብ ብላችሁ በያዝ አስር ይሆናሉ ማለት ነው። እንደዚህ አይነት ነገር ሲሰራ በጋራ ምስጢር የሚጠብቅ ችሎታ ያለው በፌክ ስራው ላይ የማይስቅ ሲሪስ የሆነ ሰው ይመራረጡና በጣም ሲሬስ ሆኖ ይሰራሉ። እትሰውኬ እንጀራ ነው። ሰው በጠራራ ፀሐይ ፀሐይና ብርድ እንኳን እየተፈራረቀበት ይሰራል፣ አይደለም ቁጭ ብለን ስልካችንን ከፍተን ላይታችንን አብርተን ለመቀደድ ማለት ነው። ገባችሁ አይደለም? ስለዚህ እሱ ምንም አልገረመኝም። እዚጋነ ውቤ ጋ ስንመጣ እና ናሂ ጋ ስንመጣ እሺ፣ አዲስ ጥሩ አጠር ያለች ድራማ ይዞ ልንመጡ እንበል፣ ደስ ይላል። በቃ ምክንያቱም የመጀመሪያ ቀን ናሂ ጋ ተለቀቀ፣ ከዛን ሄለን ጋር እህቱ ጋር ይለቀቃል። እንደዛ እያለ እነዛ ወንድማማቾች ጋር ይለቀቃል። እነዚህ ደግሞ እነ ፍሬ ደግሞ ተያይዞ መጥቷሉ። እና የእሷ ቪዲዮ መስራት ነገሩ እውነት ነው፣ እኔም በቅርበት አውቃለሁ ብላ ቪዲዮ መስራቱ አልገረመኝም። እመቤት ውብያ ያለችበት ሁኔታ አስጊ ነው። እመቤት መጫወቻችሁ ነች እንዴ? እና ታዲያ ካሜራ ለምንድን ነው የሚደቀነው? ለብሳችሁ ተቀባብታችሁ አምሮባችሁ ካሜራ ደቅ ናችሁ፣ ወደ ውጭ ስትወጡ ካሜራ እናንተን እየቀረጸ ወደ ውስጥ ስገቡ ካሜራ እናንተን እየቀረጸ እንዴ። ስንት ላይፋችንን እኮ ደብቀን በጓዳችን የምናለቅሰው ብዙ ነገር አለ። ለምን አስፈለገ ካሜራ መቅረጽ? ለምን አስፈለገ እያንዳንዱ ዩቱብ ላይ መልቀቀሺ? ለምሳሌ ናሂ ጋ ብቻ ብለቀቅ፣ እሺ። ናሂ ነው ይሄን ድራማ ያመጣ ናሂ ነው፣ በስተመጨረሻ ፕራንክ ነው ሊላት ነው እንበለና እንውሰድ፣ እሺ። ለምን አስፈለገ እየተዘዋወረ መለቀቁ? አንዴ ናሂ ጋ፣ አንዴ ሄለን ጋ፣ አንዴ እነዛ ጋ። ለምን ውሸት ባይሆን እና ጋልን ውሸት መሆኑን ግን ልታሳምኑን አትማሉ፣ በቃ አትማሉ። እኛ ውሸት መሆኑን እናውቃለን። ችግር የለውም። እናያቸዋለን እኮ ምን ስንት ድራማዎችን ተጋግጠን ተላልጠን ተከራይተን እያየናለን። እንደ ድራማ መሆኑን እያወቅ እናያለን። የእናንተም ደግሞ ጥሩ ድራማ ከሆነ እናያለን። ምክንያቱም እውነት ነው ብለን ራሳችንን አሳምነን ሳይሆን ፈን ያደረገናል። እዚህ ጋር አንድ ሴት በአንድ ወንድ ላይ ሶሪ፣ አንድ ወንድ በአንድ ሴት ላይ ከያዘ ወይ ደግሞ አንድ ባለትዳር ሌላ ሴት አመጣ አስገባ ምናምን ምናምን ደረበባት ምናምን ምናምን፣ እንዴት ነው ይሄ ነገር ፊክስ መሆኑ፣ እንዴት ነው መጨረሻው የሚስተካከለው የምለውን አትሊስት በውሸት እናንተ ብትሰሩ እኛ በህይወታችን በእውነት አድርገን ወስደ ነው እናየዋለን። ገባችሁ አለ እኔ እንዴት እንትን እንደምላችሁ ለምሳሌ አንድ ሴት ብታማግጥ፣ ወይ ደግሞ በባሏ ላይ ሌላ ቦይፍሬንድ ብኖራት፣ ሌላ ትዳር ብኖራት የዛ መጨረሻ ምንድን ነው የሚሆነው? ወይ መለያየት ወይ ያኛውን ትታ በትክክል ለትዳሯ የቅርታ ጠይቃ ከትዳሯ ጋር ትኖራለች ማለት ነው። መጨረሻ ሁለት አማራጭ እንዳለውን እናውቃለን። በየትኛው ነው ግን መስመር የሚያምረው የምንጸነው የምለውን አይተን እንጨርሳችኋለን ማለት ነው። ስለዚህ ማንኛውንም አይነት ድራማ እንጆ እያደረጋችሁ ስሩ፣ እኛም እንሰራለን፣ አቅምና ሰዋተን ነው ገባችሁ አይደለ ነገር ግን ማአላ አያስፈልግም እና አንዳንዶች ደግሞ አላችሁ ይቅርታ አድርጉልኝና በጎች አለች ማነች ስሟ አቢባ ነች አላቅም ብቻ እንትና ሊያቅ እና ከበግሜ ባስናለን። አንዳንዶቻችን ወይኔ ከውብዬ ጎን ንቁም። አንቺ እኮ በመዳም ኩሽናና በመዳም ሽንት ቤት ተደብቀሽ ተደብቀሽ ስልክ እንኳን ቁጭ ብለሽ የማታይበት እድል በሌለች ቦታ ተደብቀሽ ውብዬን እያየሻ ተደብቀሽ ናይን እያየሽ ውብዬንና ናይን እንርዳት ያለሽ መርዳት ከራስ ይጀምራል። ራስሽን ስትረጂ ብር አይደለም ብር ብቻ ላይ ፎከስ አታርጉ። ራስሽን ረፍተሽ በምን አይነቱ መንገድ ከመዳም ኩሽና ወጥቼ እንደነሱ? ውብዬ ቢያንስ ለአንዴና ሁለቴ እርፍ ብላ ደና ቅልፍ ተኝታለች። እና ከውብዬ ጎን እንቁም እንርዳት፣ እንደዛ እናርጋት ምናምን። አታሽቃብጡ፣ አታሽቃብጭ። የሰው ኩሽና ተቀምጠች ማለት ነው። እና በጣም የምትገርሙ ናችሁ። በቃ ለእርዳታ የምትቾክሉት አቾካከል ረብስማ። እኔ ኮመንት አይቼ በቃ እግዚአብሔሩ እኔም ማራ ሀገር እየተባልኩ ከነዚህ ጋር ነው እንደ የተቆጠርኩት። አላችሁ ብዙዎቻችሁን አይደለም አላልችሁ ከምንም የሌላችሁ በቃ ከምንም የሌላችሁ የምታዩት ነገር ሁሉ እውነት እየመሰላችሁ፣ አንዴ ትተንቅያለሽ፣ አንዴ መድኃኒት ትጠጪያለሽ ለሰው ህይወት ብለሽ ማለት ነው። ዛሬ ለሩታ ጊዜ መድኃኒት የጠጣሽ ምናምን የተባለችው ልጅ ዛሬ ሩታም ምን አይነት ህይወት እየኖረች ነው? አንቺ ሴት ነሽ ያለሹ እንደዛ ብላችሁ አስቡ። ለሰው ማሰብ ባለብን ልኩ እናስባለን። ነገር ግን ሰውን ከራስ በላይ ኔቨር አይሆንም አይሆንም። ስለዚህ አረጋጉት፣ ረጋ ለማድረግ ሞክሩት። በእንትን እነሱ ባለቀሱ ቁጥር እናንተ ማብራችሁ የምታለቅሱት ምንኛ ነው የሚያማችሁ? ምናችሁን ነው የሚያማችሁ? መዳን ቤት ያላችሁ ህይወቶች ተው እንጂ የመዳም ኩሽና የመዳም ሽንት ቤት ተደብቀሽ ተያዝኩኝ አልተያዝኩኝ። ምናልባት እኮ ዳታም እየሞላሽ ሊሆን ይችላል። ስለዛ እነሱ ለዶላራቸው ብሎ ነው። ግን የነሱ መስራት ሳይሆን ከሁሉም በላይ ይገረመኝ የትልቋ ሴትዮዋ መማል ማለት ነው። እና ከባድ ሁኔታ ላይ ነች አለችው። ናሄ ለምን ናሄ? ጭንቅላት የለውም እንደ እንደዛ ሲያራል ምንድነው? እብደት በአንዴ ነው እንደምጀምረው። ሶሻል ሚዲያ ላይ ዩቱበሮች ጋር በቃ በአንዴ ጅው ብሎ ይመጣል። እብደት ይጀምራል። ጥሩ ካሜራ ይደቅናል። ጥሩ ቀራጭ ይቀጠራል። ወደዛ ሽንት ቤት ስገባ ብሯት ይገባል፣ ኩሽና ስገባ ብሯት ይገባል ወዘተ። እና እንዴት አይነት አስተሳሰብ ነው? አንድ ሴት መታ ቤቴ ስገባ በምን አይነት ሁኔታ ነው ካሜራ ደቅኝም? አለቃቅሰው እና ተጃጅላችሁ እኛ ነት ታጃጅሉኝ አትሊስት፣ የእናንተን ያክል እውቀት ባይኖረንም እናውቃለን። ሁሉንም ነገር እናውቃለን፣ ግን ደግሞ እያወቅን እንዳላወቀ ሰው ስንሆን ያለማወቅ አይደለም። ዝምታ ያለማወቅ አይደለም። እና ብዙ አላወራ፣ ብዙ አላበዛ። በዚህ ቪዲዮ ላይ ግን ሀሳባችሁን ማቅረብ ትችላላችሁ። እና ድራማ አይደለም የምትም ካለሽ እስኪ አብራሪ ልኝ ማለት ነው። እና በጣም ተዘጋጅቶበት አስቦበት ሄለን ከወላይታ ሄዳ እና ሄ እነዚያ ማንትዮ ልጆችም እንደዛው ድራሙን በጣም አስቦበት ነው። በጣም የሚቀጥል ረዥም ድራማ ነው የሚሆነው። በደንብ ተከታተሉት። ነገር ግን እየማልሽ ምናምን እያለቀቀሽ አትምጭ። ሌሎቻችሁ አታሽቃብጡ፣ ለማለት ያክል ነው እና ፍሬም ደግሞ እንትን በይ አባቢያት ሶፍት ምናምን ይዘሽ ሂጂ እንጂ እዚህ መተሽ እየማልሽ እመቤቴ ቲ አንቺ በእመቤቴ ተስለሽ ስንቱ ተል ሆኖልሽ? ዛሬ ህልናሽ ውሸት መሆኑን እያወቀ በዚህ ልክ ካላዩት ምናምን ታያለሽ እንዴ! አትቀደዱ፣ ሁላችሁም ትላልቆቹም ትናንሾቹም ቀዳዳዎች አትሁኑ። እና እናንተ እኔ እና ይህን የምወደው የማከብረው ጥሩ ጓደኛዬ ነው። በአካል ተገናኝተናል፣ እንታወቃለን። ፍሬንም ደግሞ ለቤቷ አላት፣ ለልጅ አላት፣ ለትዳራ አላት ክብር ሳይ፣ ጥሩ ሴት ነች፣ አለቀ። ከዛ በተረፈ ግን እዚህ ጋር መታችሁ ደግሞ እላፊ ነገር ስትናገሩ ሰዎች ከኛ ምን ይማራሉ የምለውን አንዳንዴ ደግሞ ከግንዛቤ እያደረጋችሁ ብሰሩ ጥሩ ነው። ተደማጭነት ሲኖራችሁ፣ በጣም ብዙ ቢ ሲኖራችሁ፣ የመሰላችሁ ነገር ስሰሩ ዝም ብላችሁ ይሻላል። ያለማ አላ ለማለት ፈልጌ ነው። ለማንኛውም ውድ ጓደኞቼ የዛሬ ቪዲዮ ይሄን ይመስላል። በቪዲዮ ላይ ሀሳብ አስተያየት ካላችሁ በኮመንት ላይ አስቀምጡልኝ። እንግዲህ የውቤ ወዳጆች እኔ ከናሂ ጎን ነኝ። ወይ ጉድ፣ ወይ ዩቱብ፣ ወይ ዩቱብ እንዲህ ሆኖ ቀረ። ደስ ይላል፣ በእርግጥ ደስ ይላል። በጣም ብዙ አርቲስቶች ወይ ደግሞ በጣም ብዙ የአርት ስራ የምገቡ ዩቱበሮችን እያፈራች ነው ብዬ አስባለሁ፣ እና ሀገራችን አሁን ከምናየው አንጻር ማለት ነው። እና ለምሳሌ ወደ ኋላ ለመልሳች፣ ይቅርታ እንትን አሩታና አብርሽ ለምሳሌ እነሱ የትኛውም አይነት ድርሰት ቢመጣላቸው ይሰራሉ ምክንያቱም ብዙ ነገር ሰርቶ ስላሳዩን ማለት ነው። እነዚህም ደግሞ ያው ጅማሬያቸው አሪፍ ነው። ፍጻሜያቸው ደግሞ በጋራ እናያለን ማለት ነው። ለማንኛውም ሸር አድርጉት፣ ቪዲዮ ለናሂም ለፍሬም እንድደርስ ማለት ነው።